ምንድነው? ወረቀት ማለት ነው። ግን ወረቀት ደግሞ የድሮ ፓስፖርት ያስፈልጋል ተባል የድሮ የድሮ ደስ ብሎኛል። የእኔ ወደ ሁሉ እን ደስታሽን ብቻ እንቅፋት እንዳይናካሽ መብረሃ ተሽ ማርያምን አርሴማን በጣም ነው የምወድሽ። እኔም ያው የአንችን ከፍታ የአንችን ደስታ የአንቺን ጥሩ ነገር ላይ ብቻ በቃ እንደ ልጅ የገባሽ ማርያምን አሁን አርሴማ ጥሩ ቦታ ላይ ስትደርስ ደስ እንደሚገኙላ አንቺም የሆነ ነገር አግኝቴ ስትደሰች ያንን ያክል ነው ደስ የሚለኝ እና መብርሃን ትጠብቅሽ ማሪ እና ከዚህ በኋላ ዝቅ የምትይበት ጊዜ አይደለም። እንኳን ፓስፖርትሽ እጅሽ ገባ ገባ ገባ ገባ ገባ። ስለዚህ ቦቲም ላይ አሁን ነው እንዴ ተቀበልሽ ዘይድ? አዎ፣ አሁን እኮ ነው እጂ ተቀበየ መጣው መጣው። ዩ ከሆነ ሰው ጋር ለሶስት ሆነን ቦቲም ላይ እናወራለን። ኦኬ፣ እሺ፣ ችግር የለውም። እሺ፣ ያለሁበት ቦታ

ወ ወ ወ ሩወ ሁ ተጠንቀቂ እኮ ነው ያለኝ። ጥሜ ማለት በእናትህ ነው የማለው፣ እናቴ ትሙት እንደምንለው እኛ ማለቱ። ተጠንቀቂ እያልኩሽ ነው ምናምን ምናምን

ኢምባሲ ኢምባሲ ፓስፖርት ላመጣ ፓስፖርትሽ መተዋል ተብዬ እና ከእናንተ ጋር እንደዚህ ብዬሽ ጋር እዛ ስደርስ

ወደ መብላት። አዎ እርቦኛል፣ በጣም እርቦኛል። ከሰው ጋር ሁን ስትበላው ደግሞ ይጣፍጣል። ጋይስ ማርያምን አሁን እኮ ጋጄ ደረሰች ደረሰች። እረ በስመ አብ